ስልካችንና ኮምፒውተራችንን ብቻ በመጠቀም እንዴት ኢንድ ስክሪኖችን ማስገባት እንደምንችል በዚህ ቪዲዮ ማሳያችን ይሆናል። ኢንድ ስክሪን ምንድነው? ጥቅሙስ ምንድነው ከሚለው ስንነሳ ኢንድ ስክሪን መጠቀም እጅግ በጣም ወሳኝ ነገር ነው ማለት ነው። በትንሽ ጊዜ ውስጥ ዋቻውራችን እንዲሞላ ይረዳናል ማለት ነው። በዚህ መልኩ እንግዲህ ከዩቲዩብ ተከፋይ መሆን እንችላለን። በስልካችሁም ሆነ በኮምፒውተራችሁ ማስገባት እንደምችሉ በዚህ ቪዲዮ ማሳያችን ይሆናል። እነዚህ ኢንድ ስክሪኖች እንዴት መጠቀም እንደምችሉ አሳያችኋለሁኝ። ቪዲዮአችሁን አፕሎድ ስታደርጉና ቪዲዮአችሁን አፕሎድ ካደረጋችሁ በኋላ እንዴት መጠቀም እንደምችሉ አሁን አሳያችኋለሁኝ። በእርግጠኝነት ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻ እዩት። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንደረሱ። አሁን ወደ ቪዲዮ፣ ያው በመጀመሪያ ወደ ጉግል ክሮም እንገባለን። ወደ ጉግል ክሮም ከገባችሁ በኋላ ስቱዲዮ ዶት ዩቲዩብ ዶት ኮም ብላችሁ ሰርች ታደርጋላችሁ። በዚህ መልኩ ወደ ዩቲዩብ ስቱዲዮ ያስገባችኋል ማለት ነው። አሁን ማሳያችሁ ቪዲዮ አፕሎድ ካደረግን በኋላ እንዴት ኢንድ ስክሪኖችን መጠቀም እንደምንችለው። ኮንቴንት የሚለውን በመንካት አንዱን ቪዲዮአችሁን ትነካላችሁ። በዚህ መልኩ ሲከፍትላችሁ እዚህ ጋር እንደምታዩት ኢንድ ስክሪን ብሎ ያመጣላችኋል ማለት ነው። ኢንድ ስክሪን የሚለውን ትነኩታላችሁ። እዚህ ጋር እንደምታዩት የተለያዩ ቴምፕሌቶችን ያማረጣችኋል። እናንተ እነዚህን ቴምፕሌቶች በመጠቀም ኢንድ ስክሪናችሁን ማስገባት ትችላላችሁ። የመጀመሪያውን ቴምፕሌት ወይም እዚህ ጋር ያከበብኩላችሁን ቴምፕሌት ከተጠቀማችሁ መጨረሻ አፕሎድ ያደረጋችሁትን ቪዲዮ እዚህ ጋር ያስገባላችኋል ማለት ነው። አውቶማቲካል ራሱ ኢምፖርት ያደርግላችኋል። እዚህ ጋር ሁለተኛ ላይ ደግሞ ያለው አንድ ቪዲዮ እና አንድ ሰብስክራይብ ባተናችሁ ወይም ሎጎአችሁ የምታስገቡበት ቦታ ነው ማለት ነው። በዚህ መልኩ እነዚህን በመጠቀም ታስገባላችሁ። ሶስተኛ ላይ ደግሞ ያለው ወይም ያከበብኩላችሁ ቦታ ሶስተኛ ላይ ደግሞ ያለው ሁለት ቪዲዮችሁ ማስገባት ትችላላችሁ ማለት ነው። ሁለት ቪዲችሁን ኢንዲስክሪን ላይ ማስገባት ትችላላችሁ። ሶስተኛ ላይ ደግሞ ያለው አንድ ፕሌሊስት እና ሰብስክራይብ በተናችሁ ማስገባት ትችላላችሁ ማለት ነው። ሌሎች እዚህ ጋም ቴምፕሌቶች አሉ ማለት ነው። አንድ ቪዲችሁን፣ አንድ ፕሌሊስት እና አንድ ሰብስክራይብ በተናችሁ ማስገባት ትችላላችሁ። ሌላኛው ደግሞ እዚህ ጋ እንደምታዩት አንድ ቪዲዮ እና አንድ ፕሌሊስት ማስገባት ትችላላችሁ ማለት ነው። እነዚህን ቴምፕሌቶች በመጠቀም ኢንዲስክሪናችሁን ማዘጋጀት ትችላላችሁ። አሁን ደግሞ እንዴት ኢንዲስክሪናችሁን መጠቀም እንደምችሉ አሳያቸዋለሁ። አሁን እዚህ ጋር ከበኩላችሁ ቦታ ሁለት ቪዲዮዎችን መጠቀም ትችላላችሁ። አንድ እሱን እነኳዋለን ማለት ነው። እሱ ስነኩት በዚህ መልኩ ያመጣላችኋል ማለት ነው። እዚህ ጋር መጀመሪያ ላይ ያለውን ከተጠቀማችሁ በቅርቡ አፕሎድ ያረጋችሁትን ቪዲዮዎች ራሱ አውቶማቲካል ያስገባላችኋል ማለት ነው። ሁለተኛ ላይ ደግሞ ያለውን ከተጠቀማችሁ ከቻናላችሁ ውስጥ በጣም ብዙ እይታ ያለውን ቪዲዮ ራሱ አውቶማቲካሊ ያስገባላችኋል። ነገር ግን ሶስተኛ ላይ ያለውን ከተጠቀማችሁ ራሳችሁ መርጣችሁ ነው የፈለጋችሁትን ቪዲዮ ማስገባት የሚችሉ ማለት ነው። ስለዚህ ቹዝ ስፔሲፊክ ቪዲዮ የሚልሆን መመንካት የፈለግነውን ቪዲዮ ማስገባት እንችላለን። እነዚህን ኢንዲስክሪን ስንጠቀም የፈለግነው ቦታ ማስገባት እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ወደ ላይም ሳረጋው፣ ወርታችሁም ሳረጋው የፈለኩት ቦታ ማስገባት እችላለሁኝ ማለት ነው። ነገር ግን እዚህ ጋር የማይቻለው አንድ ላይ እነዚህን ሁለቱን ኢንዲስክሪኖች መደራረብ አንችልም ማለት ነው። አንድ ላይ ከደረባችሁ ቀይ ያባራባችኋል እዚህ ጋር እንደምታዩት ስለዚህ የፈለጋችሁ ቦታ አራርቃችሁ ማስገባት ትችላላችሁ ማለት ነው። እነዚህ ኢንዲስክሪኖች እንዴት ነው የሚመጡት ካላችሁ፣ ደግሞ ቪዲዮአችን ሊያልቅ ሀያ ሰከንድ ሲቀረው እነዚህ ኢንዲስክሪኖች ይመጣሉ ማለት ነው። ሰዎች ደግሞ እነዛን ኢንዲስክሪኖች በመንካት ሌላኛ ቪዲዮአችንን ማየት ይችላሉ ማለት ነው። በዚህ መልኩ እንግዲህ ዋቻውራችንም ይጨምራል። ስለዚህ ኢንዲስክሪን መጠቀም እጅግ በጣም ወሳኝ የሆነ ነገር ነው ማለት ነው። በዚህ መልኩ ካሳያችሁ በኋላ እዚህ ጋር ቹዝ የሚሉን በመምረጥ በዚህ መልኩ እናስገባለን ማለት ነው። እናንተም በዚህ መልኩ ማስገባት ትችላላችሁ። ሌላኛው ደግሞ ቪዲዮአችንን አፕሎድ እያደረግን ማስገባትም እንችላለን ማለት ነው። እሱን ደግሞ እንዴት ማስገባት እንደምችሉ አሁን አሳያችኋለሁኝ። በመጀመሪያ አንድ ቪዲዮ እስኪ አፕሎድ እያደረጉኝ አሳያችኋለሁኝ ማለት ነው። እዚህ ጋር ለምሳሌ እዚህ አንድ ቪዲዮ አስገብቻለሁኝ። ከላይ እዚህ ጋር እንደምታዩት ቪዲዮ ኤሌመንት የሚል አለ ማለት ነው። ቪዲዮ ኤሌመንት የሚሉን እናከዋለን። እዚህ ጋር እንደምታዩት ኢንድ ስክሪን ብሎ ያመጣለናል ማለት ነው። ከሱ አጠገብ አድ የሚል አለ። አድ የሚልን እንነካዋለን ማለት ነው። በዚህ መልኩ ቅድም ባሳያችሁ መልኩ እዚህ ጋር በማስገባት ቪዲዮአችሁን አፕሎድ ማድረግ ትችላላችሁ ማለት ነው። እጅግ በጣም ወሳኝና አሪፍ የሆነ ቲፕ ነው የሰጠኋችሁ። በዚህ ቪዲዮ ያልገባችሁ ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ ፣ ሁላችሁን እመልሳለሁኝ። ይህን ቪዲዮ እንደወደዳችሁ እርግጠኛ ነኝ። ከወደዳችሁ ታዲያ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሌላና ባስተማሪ ቪዲዮ እስከምንገናኝ ቸር ያቆየን።